ለበጎች እያሰብክ ብብዬ ለበጎች እኛኛኛ የምትሉ ሰዎች ማለት ነው። አሁን የዘፈኑ ምኑ ገብታችሁ ነው? ምኑ ትርጉሙ ገብታችሁ ነው? እየገባችሁ ለበጎች እኛ አቃጥላቸው እኝኝ በላቸው የምትዩ ስሚ፣ ማንም አይቃጠልም ሰምተሻል። የሚቃጠሉት ሃይሚ ብሩኬ ናቸው። ምክንያቱም ሁለቱ የልብ እውነት ፍቅር አላቸው። የእውነት ፍቅር አላቸው። ከልብ የመነጨ ፍቅር አላቸው። ስለዚህ እነዚህ ሁለት ልጆች ቢለያዩ የሚጎዱት እነሱና እነሱ ብቻ ናቸው። ገባችሁ? ያለ መግባባት እየተዋደዱ እየተፋቀሩ ቢለያዩ የሚጎዱት እነሱ ብቻ ናቸው። ማንም እዚህ ጋ ማንም የሚለፈልፈው የሚያሽቀብጠውም ከስር ኮሜንትም ስር ገብታችሁ የምታሽቃብጡትም ማንም የሚጎዳላቸው የለም የሚጎዱት እራሳቸውና እራሳቸው ብቻ ምን አውቃችሁ ነው አሁን እየገባችሁ? እያሰብኩ ታይ እንጂ ብሩኬ ቀልድ እየቀለደ ሊሆን ይችላል እንጂ ከሀይምዬ ውጭ ና እንመቻች ብሎ ከማንም ጋር ይመቻቻል ብዬ የማስብበት እንትንም የለኝም። ምክንያቱም እሱም እንደሚወዳት እኮ እናቃለን እስከዛሬ ብናርቆ። የምር ግን እንደዚህ አይነት እሳቤ የሚኖራችሁ የምር ግን ማለት ነው የምናት ሀይሚና ብሩኬን ለያየታችሁ በሁለት አይነት የምታዩ ሰዎች ማለት ነው። የእውነት ግን የእነሱ ወዳጆች ናቸው ወይስ ጠላቶች ናቸው? እኔ ምንም የማይገባኝ ነገር ማለት ነው ምንም ያልገባኝ ነገር የእውነት እነሱን ትወዷችኋላችሁ ወይስ ጠላቶች ናችሁ? በመሀል እየገባችሁ ነገር የምታራግቡት የምታሰፉት እናንተ የእውነት ወዳጆች ናችሁ ጠላቶች ናችሁ? እኔ በጣም ስለገረመኝ ነው። ቅድም በቅድሙ ቪዲዮ ላይ በጣም ጫጫታ ውስጥ ስል መቼም ያው አለማውራት አልችልም እን ብዬ ነው እንጂ የመጣሁት በጣም ጫጫታ ውስጥ ነበርኩ ቅድም ማለት ነው። እና በጣም ድምጽ ምናምን እየገባብኝ ነበር። ና እንደፈለግ እኔ እንደፈለግ ኳንችን ፈልገሻል ነይን መቻች ሁሉንም ታይና ማንንም አትስሚ ነን መቻች ይላል እንግዲህ ዘፈኑ። አይ ዶንት ኖ ብሩኬን ውስጥ ገብቷል ይመስለኛልና የሆነ አካልን ለማናደድ ይመስለኛል ይሄን ዘፈን ያመጣው። ግን እኔ እዚ ጋር ሀይሚንም ብሩኬንም በጣም ነው ወዳቸው። በመጀመሪያ ሀይሚዬ በጣም ከፍቷት አዝናኔ የመጣችው የውስጧን ማንም ያየላት የተረዳት የለም። ገቧችሁ? እንደገና ደግሞ ብሩኬ እዚህ ጋር እየሳቀን የመጣው ደስተኛ ይመስላል፣ ግን ከልቡ አይደለም ሳቁ። እውነቱ እንነጋገር ከውስጡ አይደለም ሳቁ። እና እናንተ የሚያምርባችሁ አንድነት የእውነት ይሄ ነገር የምር ተጣላችሁ ከሆነ እኔ ግን ፕራንክ እንደሆነ ተነግሮኛል። በውስጥ በደንብ የተደረገ ፕራንክ እንደሆነ ሰምቻለሁ። እንግዲህ እኔ እውነታቸውን የሆኑ ውሸታቸው እንግዲህ የቅርብ አካል ነው። ከእነሱ ጋር የሚያወራ ሰው ነው። የእነሱ ጓደኛ የሆነ ሰው ነው። እነሱ በጣም የሚያከብሯት ልጅ ናት። ገባችሁ? ፕራንክ እንደሆነ የነገረችኝ ትልቅ ሴት ናት። እና እኔ ፕራንክ እንደሆነ ማ ግን እውነት ከሆነ ይሄ ነገር አንደኛ ሀይሚዬም ከፍፄ ጋር አተራቀኝ ብሎ ከፍፄ ጋ መተቃቀፍ ምናምን ይሄም ተገቢ አይደለም። ምናልባት አዎ፣ እናውቃለን። ሀይሚዬ ብቻ ሽነሽ የኔ ቆንጆ ከጎንሽ ሰው የለም። በፊት ማሄ ነበረች፣ ማሄም ማሁን ካጠገብሽ የለችም። እንደ ሰው እንኳን ሴት ጓደኛ የለሽም። እኔ እንጃ አንቺና ብሩኬ ሁለታችሁ ተለያይታችሁ ምንም እኔ እንጃ ደስ የሚል ነገር አይ፣ ለአንቺም እሱም ደስተኛ አይሆን፣ አንቺም ደስተኛ አትሆኚ። ሁለታችሁም ለሁለ በቃ ታስፈልጋላችሁ፣ ትፈላልጋላችሁ። እና ግን ይህ አጉልል ውስጥ መጋባቱ ይቅር በቃ እኔ እንጃ በዚህ ልክ ያስከፋሽ ነገር ሊኖር ይችላል። ግን ደግሞ አንቺ ጠንካራ ሴት ነሽ፣ አንቺ ጎብስ ሴት ነሽ፣ አንቺ ማንንም ማሸነፍ ምንንም ማሸነፍ የምትች ሴት ነሽ። ይሄን ደግሞ እስካሁን ድረስ አሳይ አልፈሽ አሳይተሽናል። ብዙ ነገር ተቋቁመሽ፣ ብዙ ነገር ችለሽ አሳይተሽናል። በጣም ብዙ ነገር ተሸክመሽ አልፈሽ አሳይተሽናል። በዚህ ደግሞ እኛ በአንቺ እንድንተማመን አድርጎናል። በጣም እናምንሻለን፣ እንተማመንብሻለን። ይሄንንም ጊዜ እንደምታልፊው ማለት ነው እናውቃለን። አዎ ብሩኬንም ተወጁ ያለሽ ይቅርታም ልባለች። ስለዚህ ተነጋግራችሁ እባካችሁ ነገሩን ፍቱ። አሁንም ቢሆን ማለት ነው ስለ እናንተ ብዙ እየተጨነቀ ብዙ ስለ እናንተ የሚያለቅስ ብዙ ስለ እናንተ ብዙ የሚያስበው ነገር እያለ ደግሞ የእናንተ ነገር ተደርቦ የሚያስለቅሳቸው ብዙ ሰዎች አሉ። ስለዚህ እባካችሁ እባካችሁ አንድ ሁኑ። በቃ ፍራንክም ከሆነ በቃ ሀይምዬ በቃ፣ ስለፈጠረሽ አምላክ እንዴ! እውነትም ከሆነ በቃ ተመካከሩ እንዴ! ሰው ልጅ እኮ ጥፋት አይጠፋም እንትን አይልም አያጣም። ማንም ሰው ፍጹም አይደለም፣ ብሩኬም ቢሆን እሉ ውስጥ መግባት ትተህ ነይ እንመቻች ምናምን ያልከው ይሄ ነገር እኮ ዘፈኑ ለሀይምዬም ሊሆን ይችላል እኮ ነይ እንመቻች፣ ነገሩን ታየው፣ በቃ የመጣሽበትን የተከፋሽበትን ነገር ታየውና እኔ እና አንቺ ብቻ እንመቻች ብሎ ሊሆን ይችላል። እንዴ ምን ናችሁ ነው። ስለዚህ ግን እኔ በጣም ያናደዱኝ ይዛ ኮሜንት ስር ገብተው ኔጌቲቭ የሚጽፉት ኮሜንት፣ በቃ እንዳለ ኮሜንቱ ኔጌቲቭ ነው። ለበጎች እያሰብኩ የሀይሚ በጎች ተብለን የለ እንዴ? አዎ በግነኝ በግነኝ። እኔ በግነኛው በቃ ምንም አታመጡ ለበጎች እያሰባችሁ እያሰብክ እኛም የሱ መደሰት ደስ ይለናል። እኛም የሱ መደሰት ያስደስተናል። ግን ደግሞ ውስጡ እየተከፋ ላው ቢስቅ ትርጉም የለውም። ትርጉም የለውም። የውሸት ሳቅ ቢስቅ ማለት ነው። የውሸት ሳቅ የሳቅ ምንም የእውነት አይደለም። ሰውን ያናደደ መስሎት ነው የሚሰድቡትን ወይም ደግሞ የሆነ ለሱ ያልሆነ ስም የሚሰጡትን ያናደደ መስሎት ነው። እውነቱን ነው ምነግራችሁ እንጂ ከልቡ አይደለም ሳቁ። ከሀይሚ ተለይቶ መቼም እውነተኛ ሳቅ ሊስቅ አይችልም። እውነት የለምላችሁ እንደሚጓደዱ እኮ ማን እኔ፣ ተግባራቸውን ድርጊታቸውን አታዩም እንዴ? ምንድን ነው? አንዳንዴ ደግሞ ልክ እሷ ብቻ የምታፈቅረው እሱ አድርጋቸው የምታስቡ ሰዎች አላቸው? ሀይሚዬ እኮ እኔ እሷ እሱ ብዬ መለያየት ስለማልፈልግ ነው እንጂ በዚህ ዙሪያ ብዙ ነገር ማውራት እችል ነበር ግን እኔ ሁለቱ መከፋፈል ስለማልፈልግም ብዙ ነገር ማለት እችል ነበር በዚህ ዙሪያ። ሁሉም የየራሱ ተስጦ የሚወደድ ተስጦ አለው። ሁሉም የየራሱ ፈጣሪ፣ ቅመምዬ ደግሞ እግዚአብሔር የሰጣት ትልቅ ግርማ ሞገስ አለ፣ እግዚአብሔር ያደላት ጸጋ አለ። የሰው መውደድ የሚባል ቅመም ናት፣ አስተዋይ ናት፣ ጀግና ናት፣ ጠንካራ ናት፣ ቆንጅዬም ናት። ምንድን ነው ሚጎላት? እሷ ለመፈቀር እሷ ናት የምታፈቅረው እያላችሁ እኝኝ የምትሉት እሷ ምን ይጎላታል ነው? ወይስ እንደ ሌላው ሴት ራቁቷ መሄድ አለባት? እንደ ሌላው ሴት መጨማለቅ አለባት? ሜካፕ መቆለል አለባት? ጉን እንኳ በቀደም የተሰራችሁ ና አምስት ቀን እንኳ አልቆየም፣ መንቅራኔ ጣለችው። ምክንያቱም በራሷ ቆንጆ እንደሆነች ታውቃለች። ፈጣሪችን ታጥቦ ስለሰራት ምንም እንደማያስፈልግ ታውቃለች። ፈጣሪ ወይ ተግስቱን ስጠኝ። እውነት እንደው አንዳንዴ እኔ እንጃ ብቻ እንደው አይቼ ዝም አለ ማለት መጥቼ እኔም እለፈልፋለሁ ግን አላቅም ብቻ። እኔ እንደው ፈጣሪ እግዚአብሔርን እኔ እንጃ እንደው መብራንዬ፣ እባክሽ አንቺ ግቢ እውነት። አንቺ ግቢ እንጂ እኔ እንደው ነገሩን ወዴት እያመራ እንደሆነ በጣም ግራ ግብት ብሎኛል። እግዚአብሔርን ውሽ